ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ተመልካቾቻችን። በጎዶልያስ ኤሌክትሮኒክ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን ዋጋቸውንና አገልግሎታቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ጉዳችን የዘንላቸው የቀረብ ነው። ከትንሽ እስከ ትልቅ ፍሪጅ ነው። በመጀመሪያ የምናየው አፍትሮን 138 ሊትር ዳይሬክት ኩሊንግ ቴክኖሎጂ ፍሪጅ ይሆናል። እቺ እንግዲህ እንደምናያት በሳይዞ አነስ ያለች ስለሆነች ለመካከለኛ እንዲሁም ደግሞ ለወንደላጤ በጣም ተመራጭ ናት። እንዲሁም ደግሞ እንደምናያትም ኮንደንሰር ሲስተም ስለሆነች እዚህ ፊዚካል እንደምናየው ኮንደንሰር ሲስተም ስለሆነች ቢበላሽ በቀላሉ ሜንቴን ማድረግ ይቻላል። እንዲሁም ደግሞ ታችኛው ላይ እንደምናያት የራሱ የሆነ ቆሻሻና የተለያዩ ነገሮች እንዲሁም በረሮች የተለያዩ አይጦች ገብተው ሞተሩ እንዳያበላሽ የራሱ የሆነ ከቨር ፕሌት ስላላት ያም ደግሞ ተመራጭ ያደርጋታል። እዚህ ጋር እንግዲህ ጀርባ ላይ እንደምናየው እንደዚህ እንደምናየው ኮንደንሰር ሲስተም ናት። እንዲሁም ደግሞ ታችኛው ላይ እንደምናየው ክዳን ነገር ስላላት የተለያዩ በረሮች አይጦች ገብተው ሞተሩን እና እንዲሁም ደግሞ ኤሌክትሪክ ፓርታችንን ሊያበላሽብን አይችልም ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ ያው ኮንደንሰር ሲስተም ስለሆነ መብራት እንኳን ቢጠፋ ኢነርጂ ሴቭ አድርጎ እስከ ሁለት ቀን እና ከዛ በላይ መቆየት ይችላል ማለት ነው። እንዲሁም ደግሞ እንደምናያት እዚ ስጋ እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ከለሩ እና እንዲሁም ደግሞ ሳይዘግብን ረጅም ጊዜ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው የታችኛው ሙሉን 138 ሊትር ነው፣ የላይኛው 40 ሊትር። እንዲሁም ደግሞ የታችኛው 98 ሊትር ይዛ ጥንት ጋር እንደምን ነው። የራሱ የሆነ ቴርሞስታት ስላለው እንደምንፈልገው አሬንጅ አድርገን መጠቀም እንችላለን ማለት ነው። ያው ብዙ ጊዜ እንግዲህ ሪከመንድ የሚሆነው አራት ወይም ደግሞ ከዛ በታች ነው። ከዛ በላይ ግን ማድረግ ከፈለግን ቶሎ በረዱ እንዳያቀዘቀዘልን ነው፣ ከአራት ሰዓት በላይ ያ ነገር መቆየት የለበትም። ወዲያውኑ ከአራት በላይ ካረግ ነው ወዲያውኑ ወደ አራት መመለስ ይኖርብናል ማለት ነው። ብዙ ጊዜ ሪከመንድ የሚደረግ እንግዲህ ዳይሬክት ኩሊንግ ቴክኖሎጂ ከሆኑ አራት ላይ አድርገን መጠቀም የተሻለ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናያት የራሷ የሆነ ቁልፍ ስላላት ሁለቱንም ቆልፈን መጠቀም እንችላለን ማለት ነው። ያስቀመጥነውን እቃ ስንመለስም እንደዚ እንዳስቀመጥነው ማግኘት እንችላለን የራሱ የሆነ ቁልፍ ስላለ ማለት ነው። እንግዲህ አነስ ያለ ሳይዝ ስለሆነች ቅድም እንደነገርኳችሁ ለመካከለኛ እንዲሁም ደግሞ ለወንደላጤ ተመራጭ ናት። እቺ አፍትሮን ሁለት ዓመት የካምፓኒ ዋራንቲ አላት። ዋጋ ደግሞ 36500 ብር ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው ሚዲያ 294 ሞዴል እንዲሁም ደግሞ ኔትሌትሩ 204 የሆነውን ይሆናል። እዚህ ጋር እንግዲህ እንደምናየው ከለሩንም እንደምናየው ማት ብላክ ነው። ስቴንለስ ስቲል ስለሆነ ሳይበላሽብን ረጅም ጊዜ መቆየት ይችላል። ከዚህም በተጨማሪ ደግሞ ምንድነው እዚች ጋር እንደምናየው ሲልድ ሲስተም ስለሆነ ጀርባውም አንደኛ የተለያዩ በረሮች፣ አይጦች ገብተውት ብረቱ ስለማያገኙት ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ አርሲሲ 165 የተባለውን ጋዝ ሲስተም ነው የሚጠቀመው። እቺ እንግዲህ እንደምናት መካከለኛ እንዲሁም ደግሞ ብቻውን ለሚኖር ተመራጭ ትሆናለች ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው የራሱ የሆነ ቴርሞስታት አለው። እቺኛ እንግዲህ ቀለል ያለች ናት። በቁጥር ሳትሆን ማክሲመም፣ ሚዲየም እና ከዛ እንዲሁም ደግሞ አነስ ከፈለግን ደግሞ ሚኒመም ላይ አድርገን መጠቀም እንችላለን። ብዙ ጊዜ እንግዲህ ቅድም እንደነገርኳችሁ የሚጠቀመው ሚዲየም ላይ አድርገን ብንጠቀመው ተመራጭ ነው። ግን ማክሲመም ላይ ደግሞ ካረግ ነው መቆየት ያለበት ከአራት ሰዓት በታች ነው። እስከ አራት ሰዓት ካቆየ ነው ያው እንግዲህ ፍሪጃችን ሊበላሽብን ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሰፋ ያለ የቬጅቴብል ማስቀመጫ እንዲሁም ደግሞ የተለያዩ ነገሮች መደርደሪያዎች አሏት። እቺ እንግዲህ ሙሉ ለሙሉ የምትጠቀመው አንድ ሺህ ሃምሳ ዋትን ስለሆነ ነው እንግዲህ ተመራጭ አድርጋታል ማለት ነው። ከዚህ በተጨማሪ ደግሞ እንደምናየው መካከለኛ የሚባል የበረዶ ቤት አላት። እዚህ ላይ የምንፈልገውን ነገር ማስቀመጥ እንችላለን። እንዲሁም ደግሞ ሌላ ነገሮችን ማስቀመጥ ከፈለግን እቺ ከላይ የምናያትን ብረቷን አንስተን መጠቀም እንችላለን። ሰፋ ያለ ስፔስ ስለምናገኝ የምንፈልገውን ነገር ማስቀመጥ እንችላለን ማለት ነው። እንግዲህ የታችኛው የሆነ መደርደሪያዎችን በምናይበት ጊዜ ራሳቸው ቴምበርድ ግላስ ስለሆኑ በከፍተኛ የሆነ ቅዝቃዜም ሊሰበሩብንና ሊበላሽብን አይችልም ማለት ነው። ይህ እንግዲህ ሚዲያ ሞዴል 2መቶ ሞዴሉ 294 ነው፣ ሌት ሌተሩ ደግሞ 204 ነው ማለት ነው። ማድረግ የሚገባን ጥንቃቄ ምንድነው? ከቦታ ቦታ ስናነቃንቀው ጋር ሲስተም ስለሆነ እንዳይበላሽብን ሚኒመም ማቆየት ያለብን ለአራት ሰዓት ነው። ከዛ በላይ ደግሞ አቆይተን ማለት ካነቃነቅ ነው በኋላ ቦታ እንደዚህ ይዘው መቀመጥ ያለበት ለስንት ሰዓት ነው? ለአራት ሰዓት ነው፣ ሚኒመሙ አራት ሰዓት ከዛ በላይ ደግሞ ብናቆየው የፍሪጃችንን እድሜ በደንብ በጥፉ እንጨምርልታለን ማለት ነው። ከዚህም በተጨማሪ ደግሞ ፍሪጅ እንግዲህ ሁሉ ጊዜ የሚሰራ ነገር ስለሆነ በስታብላይዘር እና በተለያዩ ነገሮች መጠቀም ይኖርብናል። ሁለት ዓመት የካምፓኒ ዋስትና አለው። እንዲሁም ደግሞ አምስት ዓመት እዚህ ጋር እንደምናየው የኮምፕረሰር ዋስትና ይኖራል ማለት ነው። ሁለት ዓመት የኤሌክትሪክ ዋስትና አለው ማለት ነው። ይህ ሚዲያ 294 ዋጋው 50,000 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው ቪክቶሪ አራት መቶ ሞዴል የሆነው ይሄኛውም እንግዲህ ቅድም እንዳየነው ዳይሬክት ኩሊንግ ቴክኖሎጂ ነው፣ ግን ደግሞ ቅድም ካየናቸው በሳይዙ ሰፋ ያለውን ፍሪጅ ይሆናል። ይህ ፍሪጅ እንግዲህ እንደምናየው እዚህ ጋር ብረት የሆነ መደርደሪያዎች ስላሉ የተለያዩ ቴምፕሬቸሮች ወይም ደግሞ የተለያዩ እቃዎችን ብናስቀምጥባቸው ሊሰበርብን ሊበላሽብን አይችልም። ይህም እንግዲህ እንደምናየው የራሱ የሆነ ቴርሞስታት ስላለው እንደፈለግን አጀስት አድርገን መጠቀም እንችላለን ማለት ነው። እነዚህ መደርደሪያዎችን የፈለግን አውጥተን መጠቀም እንችላለን። እንዲሁም ደግሞ ሰፋ ያለ የቬጅቴብልና የተለያዩ ነገሮች ማስቀመጫ አሉት። እዚ ጋር መደርደሪያ ስላለው የተለያዩ ነገሮች ማስቀመጥ እንችላለን ማለት ነው። ወደ በረዶ ቤቱ በምንገባበት ጊዜ እንደምናየው ቅድም ካየናቸው በሳይዙ ሰፋ ያለ በረዶ ቤት እናገኛለን። ከዚህም በተጨማሪ ደግሞ እዚ ጋር እንደምናየው ድራኩል ሲስተም ስለሆነ ኢነርጂ ሴቭ አድርጎ እስከ 12 ሰዓት ድረስ በረዶ እንደሰራ ቆይልናል። ከዚህም በተጨማሪ ደግሞ እዚህ ውስጥ ያለው ኬሚካል የተለያዩ ሽታዎችን ያስወግድልናል ማለት ነው። ይህም እንግዲህ ቪክትሪ 400 ሞዴል እንደምናየው ጀርባውን ኮንደንሰር ሲስተም ስለሆነ ጀርባውን እንደምናየው እዚህ ጋር እንደምናየው ኮንደንሰር ሲስተም ስለሆነ አንደኛ ቢበላሽብን በቀላሉ ሜንቴን መደረግ ይችላል። ከዚህም በተጨማሪ ደግሞ ታችኛውን በምናይበት ጊዜ ታችኛው እንዲሁ ዝግ ስለሆነ የተለያዩ አይጦች፣ በረሮች ገብተው አያበላሹብንም ማለት ነው። እዚህ ጋር እንደምናየው ሰፋ ያለ ፓርት መደርደሪያ ስላላት የተለያዩ ነገሮችን ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ እንደምናየው መደርደሪያው ብረት ስለሆነ የተለያዩ ነገሮችን ብናስቀምጥበት እንዲሁም ደግሞ ሀይ የሆነ ቴምፕሬቸር ወይም ደግሞ በጣም ዝቅተኛ የሆነ ቴምፕሬቸር ራሱ ቢኖር እንደ መስታወቶቹ ሊሰበርብን ሊበላሽብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው የራሱ የሆነ የተለያዩ አታክልቶችን ማስቀመጫ አለው። እንዲሁም ደግሞ የተለያዩ ቦትሎችን የምናስቀምጥበት የራሱ የሆነ መደርደሪያ አለው ማለት ነው። ከዚህም በተጨማሪ ቁልፍ ስላለው የተለያዩ ቦታ ስንሄድ ቆልፈን መጠቀም እንችላለን ማለት ነው። ይህ 400 ሞዴል ዋጋው 51500 ብር ብቻ ነው፣ ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በስተመጨረሻ ደግሞ የምናየው ቅድም ካየናቸው ናቸው በቴክኖሎጂም እንዲሁም ደግሞ በሳይዝም ተለቅ ያለውን ሃይሰንስ ፍሪጅ ይሆናል። ይህ እንግዲህ ሃይሰንስ ፍሪጅ ወደላይ ሜትር ከዘጠና እንዲሁም ደግሞ 70 ሴንቲሜትር ነው። እንዲሁም ደግሞ ኔት ሌትሩ 498 ሌትር ስለሆነ ሰፋ ላሉ ቤቶች እንዲሁም ደግሞ ለተለያዩ አይነት ስራዎች መጠቀም እንችላለን ማለት ነው። እንደምናየው እንግዲህ በለሁለት በር ሆኖ ሳይዙ በጣም ትልቅ የሆነ ፍሪጅ ነው። ይሄ ፍሪጅ እንግዲህ እንደምናየው እዚች ጋር የራሱ የሆነ አይስ ሜከር አለው። ይሄ እንግዲህ አይስ ሜከሩ እንደምንፈልገው አድርገን ጨምረን እዚች ጋር በምናት እንደዚህ ብቻ በማድረግ እችኛውን በመውጣት መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቅድም ካየናቸው ሁላ ለየት የሚያደርገው ምንድን ነው? እዚህ ጋር እንደምናየው ፋን ሲስተም ስለሆነ ቅድም ካየናቸው ለየት የሚያደርገው ምንድን ነው? ያስቀመጥነው እቃ ላይ ከያስቀመጥነው እቃ ውጪ የተለያዩ ቦታዎች ላይ በረዶ በፍጹም አይሰራብንም ማለት ነው። እንዲሁም ከዚህም በተጨማሪ እዚህ ጋር እንደምናየው ኮልድ እና ኮልደር የሚል አለ። በዛ መሰረት ቴምፕሬቸሩን አሬንጅ እያደረግን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናየው የታችኛው ሙሉ ለሙሉ ፋን ሲስተም ስለሆነ ከእንትኑ ውጭ ምንም አይነት በረዶ አይሰራብንም ማለት ነው። እዚህ ቦዲያቸው የታችኛው ላይ ኢቭን ዳይሬክት ኮሊንግ ቴክኖሎጂ ከሆነ የታችኛው ላይ የተወሰነ በረዶ ይሰራል። ይሄኛው ግን ፋን ሲስተም ስለሆነ ምንም አይነት በረዶ አይሰራም። የምናስቀምጠው ከላይ ያለው እቃ ላይ ነው በረዶ የሚሰራልን ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው ቴምፕሬቸር ፍሎ የሚሆነው በእኩል ስለሆነ ዲስትሪቢዩት የሚያደርገው ፋኑ እኩል ስለሆነ እዚህ ጋር የምናስቀምጠው ምቃ እንዲሁም ደግሞ ወደ ኮንደንሰሩ ተጠግቶ የሚቀመጠው ምቃ እኩል መቀዝቀዝ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ምንድነው እንደምናየው ሰፋ ሰፋ ያሉ የሆነ ማስቀመጫዎች አሉት። በእነዚህ ማስቀመጫዎች የምንፈልገውን ነገር መጠቀም እንችላለን። ይሄ እንግዲህ ከላይ የምናየው ቴምፕርድ ግላስ ስለሆነ ሃይ የሆነ ቴምፕሬቸር በጣም ቀዝቃዛ የሆነ ቴምፕሬቸር ቢኖር እንዲሁም ደግሞ የተለያዩ ነገሮች ብናስቀምጥበትም ቴምፐርድ ግላስ ስለሆነ በፍጹም ሊሰበርና ሊበላሽ አይችልም ማለት ነው። እዚህ ጋም እንግዲህ እንደምናየው እንደዚህ ቴምፐርድ ግላስ የሆነ ማስቀመጫዎች ስላሉት በፍጹም ሊበላሽብንና ሊሰበርብን አይችልም ማለት ነው። እዚህ ጋም እንደምናየው እንግዲህ ሰፋ ያለ ቴምፐርድ ግላሶች አሉ። በነዛ የተለያዩ ነገሮችን ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ የራሱ የሆነ ሰፋ ያለ የአትክልትና የተለያዩ ነገሮች ማስቀመጫ አሉት። እንግዲህ እንደምናየው ሰፋ ያለ አትክልት ማስቀመጫ ስላለው በዛ መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የተለያዩ መደርደሪያዎች ስላሉት በእነዚህ መደርደሪያዎች እንደፈለግን እያወጣንና እያስገባን እንደምንፈልገው መጠቀም እንችላለን ማለት ነው። በሁለቱም በኩል መደርደር እንችላለን። በዚህኛውም ጋር እነዚህ እንደምንፈልገው አጅስት አድርገን መደርደር እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ከነ ውበቱ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ይሄ እንግዲህ ፍሪጅ እንደምናውቀው ሲልድ ሲስተም ስለሆነ የተለያዩ በረሮች፣ አይጦች በተው ሊያበላሹብን አይችልም። ይሄ ሃይሰንስ እንግዲህ 498 ሊትር ሁለት ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 19000 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። ውድ ጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር አንድ ፊጋ ትራፊክ ላይ ፊጋ ወደ ጎሮ በሚወስድ መንገድ፣ በቁጥር ሁለት ሲቪል ሰርቪስ ፊት ለፊት ፋንት ሱፐር ማርኬት ታጠገብ፣ እንዲሁም ቁጥር ሶስት ቡራዩ ከታመዳለን የምንገኛለን። ከዚህም በተጨማሪ 0960318181 እንዲሁም በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ ጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ቤተሰብ የሆኑ እንዲሁም በቀጣይ ልንሰራላቸው የምትፈልጉትን ነገር እና ማስተካከል የሚገባን ነገር ኮሚኒሴሽን ላይ እያሳውቁም ስለተከታተላችሁን እናመሰግናለን።